ውሃ! እማ፣ አንቺ ኑሮሽ ነው እንዴ? ጉድ ፈለ እማ! እረ በፈጣሪ! አንቺ ጌታ ሆይ ድረስልኝ። ቆይ ቆይ፣ እማ እማ፣ ውሃ እዚህ የለም። ሰላም፣ እንዴት ናችሁ? ወድና የተከበራችሁ ቤተሰቦች ዛሬ በጣም ደስ ብሎኛል ከምናገረውና ማለት አንዳንዴ ለካ ቃል ያጥራል። የምር በጣም አምርር የነበረ በተለይ ከትላንት ወዲያ አካባቢ ትላንት፣ በቃ ሁሉ ነገር በጣም ሰልችቶ የነበረ በቃ ይሄ ተራርቆ ምናምን እንደዚህ አይነት ነገር ወላ ብዙዎች አይታችሁ የነበረ ላይቭ ላይ እራሱ በጣም ስሜታዊ ሆኜ ከራሴ ጋር በቃ እንደ ኒንጃ የሚያደርገኝ ነገር አሳቶ የነበረና እግዚአብሔር ይመስገን ግን እኔ ትላንት ያልጠበኩት በቃ አልጠበኩም ነው የምላችሁ። በቃ ጌታ ነው የምላችሁ። ያልጠበኩት ነገር ነው ትላንት የተከሰተልኝ እኔ ላይ። አክስቷ ስጠራኝ በቃ እንድናወራ የጠራችኝ ነው እንጂ በዚህ ልክ የተጋጨን ሰዎች በቃ እንደዚህ አልፈልግህም ያለችኝ እሷ እንደዚህ ደግሞ ተቅለስልሳ ስትቀበለኝ በጣም በቃ ደስ ያለኝ እና በጣም ደስ ስላለኝ እንኳን ደስ አለኝ ለማለት ፈልጋለሁ። እንኳን ደስ አላችሁ ለማለት ፈልጋለሁ ቤተሰቦች። በዚሁ አጋጣሚ የተጨነቃችሁ ያሰባችሁም ግራ የተጋባችሁም ሰዎች በሙሉ ሶሪ። ያው አንዳንዴ እንዲህ ይፈጠራል፣ ግን ደግሞ ከዚህ በኋላ እንደዚህ አይነት ስህተቶችን በእኔም አታገኙም። ፈጽሞ ፈጽሞ እንደዚህ አይነት የማይረባ ስህተቶችን እኔ ላለማምጣት እሞክራለሁ የምሬ ነው የምላችሁ። እንደዚህ አይነት ስህተት ወደፊት አላመጣም እና በቃ ይህን ሁለት ቀን በቃ እውነት በጣም ማለት እንዴት ነው በቃ የሆነ ግራ የገባው ሰው ታውቃላችሁ፣ ግራ የገባው ሰው ሆኜ ነበረ እና ዛሬ ግን እግዚአብሔር ይመስገን በጣም ደስ ሁለተኛ ሆኝ ያለሁትን ቤት ነው። ዝም ብላችሁ እንዲህ ስታዩ ከጎን ይሄ የሚያክል ከእኔ ቁመት እኩል የሆነ አንተ አታወራም። መግቢያ ስራ ሰላም ብላችሁ ምን እንደሚያክል አይዛችሁ ይዛል። በጣም ግብዳ ነው እንደሚያክለው እና ያው እንግዲህ ያው እሷም ተጣልተን ዛ መታረቃችን አይደለ ለዛ ይህንን ቆንጆ ስጦታ ለእሷ ለመስጠት አስቤያለሁ። በጣም ነው የምትወደው አሻንጉሊት። በጣም ብዙ ጊዜ ትለኛለች እኔ እኮ ቤት ብቻዬን ነው የምተኛው፣ ብቻዬን ስተኛ ደግሞ የሆነ በቃ ይደብረኛል ምናምን ስለምትለኝ፣ አሁን ብቻዋን አይደለም የምተኛው ከዚህ በኋላ ይህንን ሰውዬ እቅፍ አድርገው ነው የምተኛው ማለት ነው። የምር በጣም ግብዳ ነው። እስቲ አስቧት ከእማ አንፃር ደግሞ ለኔ እንኳን እንደዚህ ከሆነ ጭንቅላቱ ራሱ ሰውነት ነው የሚያክለው። ለኔ እንደዚህ ከሆነ ደግሞ ለሷ ምን ያህል ሊሆን እንደሚችል አስቡት ማለት ነው። እና ቤተሰቦች ዛሬ ምንድን ያሰብኩት ይሄን ስጦታ እንዲዙም ብሎ ከመስጠት ዝም ብዬ የፍቅር የፍቅር ፕራንክ አስቤያለሁ። የፍቅር ነገር ፍቅርን የሚያጣፍጥ ነገር አስብ ያለው እና በዚህ ደግሞ በደንብ አድርገህ ካሜራማ ትተባበረኛለህ፣ በደንብ ትተባበረኛለህ። አንዱን ካሜራ ው እዛ ሽጋት አደረገው እና እኛ አውቀን በሩን ክፍት እናደርግላታለን ከዛ እንድትገባ ማለት ነው። ከዛ እኔና አተ ጀለስ ደግሞ መኝታ ቤት በደንብ ፏ እንላለን። እንግዲህ ስትመጣ ምን እንደምትል ማለት አላውቅም። ብቻ ግን ቤተሰቦች ቀላል ጊዜዎችን አላሳለፍንም። እውነት ለምናገር፣ በትንሹ አንድ ወር አይሆንም አንድ ወር አካባቢ በቃ ምንም ጤነኛ አልነበርኩም። በቅጡ እንኳን እንቅልፍ ራሱ የሚባለው ነገር በቅጡ ራሱ ማለት በቃ ከባድ ነው። ሰው ከሚወደ ሰው ጋር ተለያይቶ እያንዳንዱ ቀን ራሱ በጣም ነው የሚያስጠላው። ከሰው አትግባቡም፣ ስራ መስራት አትችሉም፣ መራመድ መንቀሳቀስ አትችሉም። እውነት እኔ እንደዛ ነው የሆንኩት። በቃ ሁሉ ነገር ነው እያስጠላኝም፣ እየዘጋኝም ነው ምላችሁ በቃ ግን እግዚአብሔር ይመስገን እኔ እንዳሰብኩት ሳይሆን እሱ እንዳሰበው ሆኖልኛል። እና ዛሬ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ያው ዛሬ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ለማንኛውም ሁላችሁም ከጎኔ ለነበራችሁ ከኛ ጎንም ላላችሁ ለሁላችሁም እግዚአብሔር ያክብርልኝ። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። ከእግዚአብሔር ጋር ሁሉ ነገር ጥሩ እንደሚሆን ተስፋ አለን እና ያው አመሰግናለሁ፣ ለሁሉም ለመልካም ሀሳባችሁም ለሁሉ ነገር። ዛሬ እንግዲህ አብረን ከዚህ ሰውዬ ጋር ጥሩ ጊዜ ነው የምናሳልፈው። ለማንኛውም እስከ መጨረሻው ተከታተሉን። አንዱን ካሜራ እዚህ ማስቀመጥ እንዳረሳች ይሄኛውን ና መኝታ ቤት እዚህ መኝታ ቤት እዚህ ጋር ይተኛል ማለት ነው። አንድ ካሜራ ደግሞ እዚህ እናስቀምጣለን። እሺ፣ አንዱን እዚች ጋር ነው የምናደርገው። ስለዚህ በሩን ልክፈትላት። እንዲሁ ክፍት ይሆናል ማለት ነው። እና ቤተሰቦች እንግዲህ እንደዚህ ክፍት ሆኖ የምትገባው እስከ መጨረሻ ተከታተሉን። ሌስኮ መታለች መታለች። አንቺ ቀስበይ ቀስበይ! በእናትሽ ደግሞ ምን አይነት ወፍራም ነሽ! በእናትሽ በጣም ወፍራም ነሽ። ቀስበይ አንቺ

ምን ሆነሽ? የምታሰቃየው ሰው አጣ ማለት፣ የምታሰቃየው ሰው አጣ ማለት እኔም የምታሰቃየ ነው የጊዜው የአልሰጥሽም ምን ስታ ቁጭ አድርገን ልታሳየኝ ነው? የምታደርገውን ነገር እሱን ነው የፈለከው? በቃ አይሰለችህም? እኔ ለመጨቃጨቅ አይደለም እና ምንድን ነው? ተወኝ በቃ ተወኝ። አላዛር ተወኝ። አይገባውም እንዴ? በቃ ተወኝ። እባክህን ፖርሳኝ ስጠኝና ልሂድ። በቃ ተወኝ እንደፈለኩኝ በቃ። እኔ ምን ችግር አለሁ? ከሰው ጋር ጊዜ ማሳለፍ አልችልም? ትችላለህ አሳልፍ። በቃ ተወኝ እኔን እኔን ተወኝ። እኔን መጥራት አትተው። በቃ ስልክህን አጥፋ። ከእኔ የእኔን ስልክ ቁጥር አጥፋ። በቃ አትደውልልኝ። ሁሌ መጥፎ ነገር ለማሳየት መልካም ነገር ወይኔ፣ አላዛር ደክሞኛል በአንተ። በቃ ተስፋ ቆርጫለሁ ማለት። እባክህን በቃ ተወኝ። በቃ የምሬ ነው። በቃ ተወኝ እንዴ፣ ተወኝ መፍትሄ አይሆንም እንዴ? በቃ ተወኝ አላዛር፣ ስልችት ብሎኛል። በተደጋጋሚ የሆነ ነገር አንተ ላይ አይቶ መለፍለፍ። ኡፍ ስሚ፣ በቃ አንዴ ልጫል አልጨቃጨቅህም። እንደ ጨቃጨቅ ጭቅጭቅ እኔ የፈለኩት አይደለም ነው። አሁን ከሴት ጋር እንኳን እንደዚህ እያደረኩ ነው አይደለ? ምን አለ ብትቆጪ። እሷንም ነው የተቆጫት ነው ሲባረጌ ተቆጫት ተቆጫት፣ እትእ ዝም ትያለሽ? ከባልሽ ጋር እንደዚህ እየሆነች አለችው። እን ተቆጫት፣ አንቺ ጠንካራ ሁኚ። እሷን ተቆጫት፣ ተቆጫት። እሷን መቆጣት አለብሽ፣ ግዴታ ነው። እንደ ባልሽ ከሴት ጋር እየማገጠ ዝም ትያለሽ? ተቆጫት። ምትፈልገው ምንድነው? ወይ ልክ እንደገባሽ ዘለሽ። በቦክስ ነው የምትያት፣ ገባሽ? አላዛር እኔ አልፈልግም። እኔ ቦርሳን ስጠኝና ልሂድ። በቃ ተወኝ። አንተ ብጫዎች ጻን ነው እንዴ መመስል እንዴ? ምን ማለት ነው? እኔ ከወንድ ጋር ሳገኝሽ ሄጂ ደባደብ የለ ለምን ነኩሽ ብዬ። ጭራሽ አልጋው አልጋ ቤት ውስጥ እንኳን እኔ እንኳን ለመግባት መሳቀቅልኝ፣ ገብታ ትተኛለች እኮ እንደዚህ እያደረገች። ይሄ ቀት አይደለም፣ ውርደት እኮ ነው። አንተ እኮ ነው እኔ ብሆንም። አንቺ ግን ማረግ አለብሽ። እሷንም አታላት። ሲጀመር አትወጣም እንዴ? እስካሁን ድረስ ለምን ትወጣለች? ሄደች እስክደበድብያት። የጠበቀችሽ እኮ ነው እንደ አንቺ። እኔ እኮ ባልሽ እየተነካ እኮ ነው ፍቅረኛ ሽኮ እየተነካ ነው። ሂጂ ደብድቢያት። እውነት እንደ ስሚኝ፣ አሁን ዝም ብሎ መሄድ አይደለም በእንደዚህ አይነት ሞራል አይደለም። በቃ ለምሳሌ ይሄ እሷ ናት ብለሽ አስቢ ከዚህ በኋላ የሚመጡ ሴቶች እንደዚህ አድርገሽ ነው የምታባሪያቸው። አሳየኝ። ከዚያ ሄደን ለሁለት እንደበድባታለን። እኔ እንኳን እንድትመቻት አልፈልግ። አዎ። እሷን ግን አንቺ ምን ሆን ምንድን ነው የምትጫወችው ብለሽ ነው የምትመቻት። ወንድ እንዳትመስልች። አንቺ እንደ ሴት እስኪ እንደ ሴት ሳንቲ ርቀን ዛሬ። ምን አይነት ሰው ነው? ምን አይነት ጭንቅላት ነው ግን አንተ ውስጥ ያለው? እሷስ ፍቅረኛ እንዳለው እያወቀች እዚህ መጣም የምትጋደመው ምን ሆና ነው? ይሄንን ማስቆም ነህ። ግን ደሞ እኔ ላይ ማለት ነው የሆነ ነገር እስካረጋችሁ ድረስ ሁለታችሁ ነው

ብትቀመጥ በቃለች፣ ጥግ ይዛ በናትች፣ አታስጨንቅያት በናትች። እኔ እንችን ጉዳይ ይዘውን ጨርሰው ይበልጥብሻለሁ። ግን አንቺ ሴት፣ እኔ ከወንድ ጋር ባገኝሽ ማለት እንደዚህ በቢላሽ ውግት ነበር ማድረገው አንቺ

አንቺ ምንሆነች ነው እንዴ? ጉዴ ፈላ። እማ! አረ በፈጣሪ! አንቺ! ጌታ ሆይ ድረስልኝ! ቆይ ቆይ፣ እማ፣ እማ! ውሃ የለም እንዴ? እ ሰርፕራይዝ የኔ ፍቅር፣ አንተን መገናኘት የምትፈልገው ያው ለአንቺ ትልቅዬ ስናፍቅሽ ስናፍቅሽ ካሜራ ማንውጣ

ከኔ ትወልታለች ለትንሽ ጊዜ ነው። ቤቱ በጣም ኩራት ይዟል። በሩ እራሱ ካስገባው ነው።

እኔን አታሳብደኝ! እሺ፣ እኔ እኮ ሴት እኮ ጠርቼ አይደለም። የሆነ በቃ ማንኛውም ሰው ከፍቅረኛው ከወንድ ጋር ሆኖ ትቀና የለ በቃ፣ እንዴት በቃ

ዛሬ ነው እያሰብኩኝ፣ በቃ በቃ አንዴ ቤተሰቦችን ሰላም ቢያቸው እስካሁን ሰላም አላልኳቸው። ውድ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ያው እንግዲህ ታርቀናል ብዙዎቻችሁ ደስ እንዳላቸው አውቃለሁኝ። በጣም እጅግ አድርጌ አመሰግናለሁ። እንግዲህ ይሄ ልጅ ፕራንክ ማድረግ አሁንም አልተውም። እስኪ ምከሩልኝ፣ የምሬ ነው። እኔ እንድጨረጨር፣ እኔ ስጨቃጨቀው ደስ ይላል ይመስለኛል፣ የሆነ ጭቅጭቅ ይናፍቃል መሰለኝ። እና በቃ ሁሌም በቃ እንደዚህ አይነት ማይሆን ማይሆን ፕራንክ ታደርገኛለህ። ችግር የለውም እኔ እኔ ቤቴ በካሜራ ስላላሳየው ነው እንጂ ማለት ነው ብዙ ነገር ፕራንክ ማድረግ ይቻላል። ለዛውም እኔ ቤት ትመቻለች። ጥንት ያ ቤት እሺ፣ የምር ነው። አዚኝ ይባል እንደዛ ነው። ፕራንክ አታድርግ አይደለ እንዴ? ቤተሰብ እኔ ብቻ እኮ አይደለም። እነሱ ራሱ ታያለ እንዴት እንደሚወርዱብ እንዳለ። እንግዲህ ለማንኛውም ግን ፕራንክ ትደርግ ይቺ ነገር በማግኘቴ አምሶ ሀፒ ቴንኪዩ፣ ቤተሰቦች እንግዲህ የዛሬ ቪዲዮችን